ነጋልኝ ዓለም ደስታ ነው የሚባለው። ትምህርቴ ከመጀመሪያው ቤተክህነት የተወሰነ ትምህርት ማንበብ መጻፍ፣ ወይም የተወሰነ ዳዊት ተምሬያለሁ። ከዚያ በኋላ ዘመናዊ ትምህርት ቤት ከአንደኛ እስከ ሁለተኛ ደረጃ ድረስ ብሎም በአዲስ አበባ ዩኒቨርሲቲ የህግ ትምህርት ተምሬያለሁኝ። የተለያዩ ስልጠናዎችንም ወስጃለሁ። የእንስሳት ሕክምና ባለሙያም ሁኜ ለስድስት ዓመት ያክል ሰርቻለሁ። የአስተዳደርና የልማት ኮርሶችንም ወስጃለሁ። የግብርና ስራ ህይወት ነው። አንደኛ የገበሬው መሰረትና ኑሮ በግብርና ህይወት ላይ የተመሰረተ ነው እና እንደ አጋጣሚ አባቴ ከዚያ ዓለም በሞት በሚለዩበት ጊዜ ወደ እንስሳት ህክምና ሙያ ገብቼ አገው ምድር ውስጥ ወደ ስድስት ዓመት በእንስሳት ሐኪምነት ሰርቻለሁኝ። ከዚያም በ65 ዓ ም ለ11 ወር ያክል ከእንግሊዝ ዶክተሮች ጋር በቴስት ፍላይስ በወለጋ ውስጥ አንገር፣ ዲዴሳ፣ አርጆ፣ ጊምቢ እኒህን መሳሰሉ ቦታዎች ላይ በበረሃ እየዞርን ቴስት ፍላይስ እየለቀምን፣ ቴስት ፍላይስ ገንዲ የሚባል የበረሃ ዝንብ አለ ከብቶችን የሚያጠቃ እና አብዛኛውን ቆላማውን የኢትዮጵያ አገር ወይም ምድር በእንስሳት ሀብት ላይ ተጠቃሚ ለማድረግ ታስቦ የሚወሰድ ጥናት ነበር እና ያን አጥቂ የሆነውን ገንዲ ዝንብ ለማጥፋት ምንድን ነው፣ ምን መድኃኒት ነው መደረግ ያለበት የሚለውን ምርምር የእንግሊዝ ትላልቅ በእድሜ ባለጸጋ የሆኑ እንግሊዞች ያጠኑ ነበርና በዚያ ላይ የተወሰነ ሰዓት ተሳትፍ ያለሁኝ። ወላጅ አባቱ ግራዝማሽ ዓለም ደስታ ይባላሉ። ለሀገር ትልቅ አስተዋጽኦ ያደረጉ ለሀገር፣ ለመንግስት፣ ለህግ የተመቹ ሰው ነበሩ። እሳቸው እሁሳ አስኩና ለሚባለው ሀገር ምክትል ወረዳ ገዥ ሆነው ተሹመው መጡ። እኔ እሳቸው ከሚገዙበት ሀገር ውስጥ የአንዲት ቤተ ክርስቲያን ተወካይ ነበሩ። አጥቢያ ዳኛም ይባል ነበረ። በዚያን ሰዓት ታላቅ ደብር ናት። ጊዜ አርያ ማርያም ገዳም ትባላለች። ያጼ ቴዎድሮስ ገዳም ናት። ተወክየ በመሰራበት ጊዜ እሳቸው የሚሰጡኝን አሰራር ሁሉ አስተዳደራዊውንም፣ ስለ ጸጥታም፣ ስለ ልማቱም፣ ስለ ግብር አሰባሰብ ይህን ሁሉ በተመለከተ የተቃና ስራ ሰራላቸው ነበር ነበረ። በስራ ስምረት አስቀረቡኝ። በዚያን ጊዜ አቶ ነጋልኝ ዓለም ህፃን ነው፣ ተማሪ ነው። በአጋጣሚ አባቴ በ1958 ዓ ም ካለፉ በኋላ በ1961 ዓመተ ምሕረት ግርማዊ ቀዳማዊ ኀይለ ሥላሴ ባህር ዳር መጥተው የአማራን ህዝብ ወይም የጎጃምና የጎንደርን ህዝብ ውለታ ለመክፈል ታስቦ የማይረግ ስጦታ ይሰጡ ነበር። እና በዚያን ጊዜ የአገው ምድር አውራጃ አስተዳዳሪ የነበሩት ቢትወደድ አያሌው መኮንን እና ጸሐፊው አቶ መኮንን ደበብ ሁለቱም ጠርተው በፖስታ የታሸገ ወረቀት ሰጠው። ጃንሆይ ጋር ቀርቤ አባቴ ከዚያ ዓለም በሞት ቢለይም ለወንድሞቹና ለቤተሰቦቹ ማስታወሻ እንዲሆን የፊት አውራሪነት ማይረግ እንድቀበል በአባቴ ስም ደብዳቤ ሰጡኝ። ሄድኩ ግን በቃላቸው አልተገኙም። ያንን ማይረግ አልተቀበልኩኝም። በአባቴ ስም ለእኔ መቀበል ነው፣ በእኔ ላይ ምንም እንትን ያደርገው አልነበረም። ከዚያ በኋላ እኔ በቆራጥነት የአባቴን ማይረግ ለማምጣት ፓርላማ ተወዳደሪ መግባት አለብኝ የሚል አቋም ያስኩኝ እና በዚያ መሰረት ያው በ61 ነው የሆነው። በ65 ምርጫ እስከሚመጣ ድረስ የስነ ልቦና ዝግጅት ሳደርግ ቆየሁኝ። እና በ24 ዓመቴ 65 ምርጫ ተደረገ። ለ15 ቀን ከሰኔ 15 እስከ 30 ድረስ ነው ምርጫው የሚካሄደው። ስራውም የእንስሳት ህክምና ነበረ። ከህዝብ ጋር የሚያገናኝ ስራ ነው። በዚህ እየሰራ ሳለ የፓርላማ ምርጫ ነበረ። ፓርላማዎች በሀገራችን የተመረጡት ፓርላማ አባሎች ፊታውራሪዎች፣ ቀኝ አዝማቾች ናቸው። የራሳቸውን የግላቸውን ማዳበር እንጂ ለሀገር የሰጡት አስተዋጽኦ የለም የሚል ግምታት ተሰመረ። ህዝብ ላይ ሲነሳ ተደጋግመው የተመረጡ ነበሩ። እንዲያው የሟቹን ልጅ የደጉን ልጅ የባለውለታውን ልጅ እናውጣዋለና ከዳር እስከ ዳር መከረ ህዝቡ። እሱን በፓርላማ ውድድር እንዲገባ አደረጉት። እኔ የዚያን ጊዜ መንግስት ሰራተኛ ነኝ። ሲገባ ከዳር እስከ ዳር በጠቅላላ መረጠው። እነዚያ ቀሩና ፓርላማ ተመርጦ አዲስ አበባ ገባ። በዚያን ጊዜ እኔ ቤትም የለኝም ድስትም የለኝም ሻሂም የለኝም። ግን እኔም ያው ከአባቴ የወረሱት ምግባር ህብረተሰቡን የሚስብ ስለነበረ በሁለተኛ ደረጃ አንደኛ፣ ቀኛዝማች ስሜነት ደስታ በስልሳ አምስት ድምጽ ነው የበለጠኝ። እኔ ሁለተኛ ሆኝ የተመረጥኩኝ እና በዚህን ጊዜ የአገው ምድር አውራጃ አራት ምርጫ ጣቢያዎች ነው የነበሩት እና ሌሎቹ ትላልቁ ሰዎች ሁሉ ከአንድ ምርጫ ጣቢያ ነው የሚመረጡት። ዶክሜንት አለ፣ ታያላችሁ። እኔ ግን ከአራቱ ምርጫ ጣቢያ ላይ በከፍተኛ ደረጃ ነው ድምፅ ያገኘሁትን። ሶስት ስራዎችን ነው ለምክር ቤቱ ያቀረብኩት። አንደኛ ክቡር ልጅ እንዳልካቸው መኮንን ጋር በጠዋቱ 12 ሰዓት ተኩል ቢሮቸው ያን ጊዜ እንቅስቃሴ የነበረበት ወቅት ስለነበረ ቢሮቸው ላይ ነው የሚያድሩ የሚል መረጃ ሳገኝ ማልጅ ሄድኩኝ። እንደሄድኩኝ ያው የእኛ አባዥ አለን፣ ማንም ሴኪሪቲ አግደንም አይዘንም። ያን ጊዜ የነበረው የፓርላማ አባል የተለየ ክብር ነው የነበረው። ሄድኩ፣ ሳንኳኳ፣ ከፈቱልኝ፣ ገባሁ። የአገው ምድር ህዝብ ያለፈው በአርበኝነት ሳይማር ቀረ። አሁን ደግሞ በግብርና ላይ የተመሰረተ ስለሆነ ጠቅላላ አውራጃው ህዝብ ሁለት ሶስት ልጆቹን አስራ ሁለተኛ ክፍል ማንም ስምንተኛ ክፍል ሲጨርሱ ባህር ዳርና ደበር ማርቆስ ልኮ ማስተማር ስለማይችል ተመልሶ ዝንጀሮ ጠባቂና እረኛ ሆነ። እና ወዲያውኑ ታደሰ ተረፈ የሚባል የሳቸው ካቢኔ ወጣት ሞር ከአውሮፓ የመጣ ነበር ለሱ ደውለው የአገው ምድር ህዝብ እንደራሴ ይህን ችግር አለበት፣ ለክፍለ ሀገሩ ለጠቅላይ ግዛቱ ያን ጊዜ እንደራሴ ለልጅ ኃይለ ማርያም ከበደ ስልክ ደውለህ የእንደራሴው ጥያቄ በአስቸኳይ እንዲፈጸም አድርግ እልክልሃለሁኝ አሉ። ሄድኩኝ፣ ጻፊዋን አገኘው። ያን ጊዜ እኛ ሚኒስቴሩም ሆነ ሌላው ከፍተኛ ባለሥልጣን ቢሮ ተቀምጦም አይቀበለንም። በር ድረስ መጥቶ ተቀበለኝ፣ ይዞ ገባ። ያው ከጠቅላይ ሚኒስቴሩ ጋር የተናገርኩትን ሀሳብ አቀረብኩኝ። ለልጅ ኃይለ ማርያም ከበደ እንደራሴው ስልክ ደውሎ የጠቅላይ ሚኒስቴሩን መመሪያ ሰጠ። ከዚያ እኔንም እንደሚሄድ ተነገረው። ሄድኩኝ። የጠቅላይ ትምህርት ቤቱ ሥራ አስኪያጅ ስጠይቀው የመለስተኛ ሁለተኛ ደረጃ ትምህርት ቤት የነበረውን ሁለተኛ ደረጃ ትምህርት ቤት እንዲያደርግ ስምንተኛ ክፍሎች ወደ ዘጠነኛ በሚዘዋወሩበት ጊዜ ዳንግላ እንዲሆን ይሄ መመሪያ ተሰጠ። ወደፊት ህዝቡን አስተባብሬ መለስተኛ ሁለተኛ ደረጃ ትምህርት ቤቱን እሰራላችኋለሁ ብዬ ደብዳቤ ጻፍኩለት፣ ለስራ አስኪያዥ፣ ለጠቅላይ ግዛቱ ትምህርት ቤት ስራ አስኪያዥ። በዚህ መሰረት እለፋቸው አስጥል የሚባል የመለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበር። ተጠራ፣ መጣ፣ መመሪያ ተሰጠው። አሁን ያለው ህንፃ ባለበት ሁለተኛ ደረጃ ሆኖ መለስተኛው እንዲያገለግል ተደረገ። አንዱ የትምህርት ቤት ጉዳይ አንዱ ይሄ ነው። ዳንግላ ሁለተኛ ከጀርመን መንግስት ለስምንት ከተሞች ውሃ እንዲገባ ገንዘብ ፈቅደን ነበር በምክር ቤት በፓርላማው ማለት ነው። እና አገር አስተዳደር የመዘጋጃ ቤቶች ዋና ክፍል ሄጄ ይሄ ዳንግላን አካቱልኝ ብ ስጠይቅ በህዝብ ብዛት ነው የምንሄደው አናደርግም አሉኝ። ፓርላማ መጥቼ በድፍረት ከሰስኳቸው። ስከሳቸው መጡ ጌቶቼ መጀመሪያ በህዝብ ብዛት ነበረ። እንደራሴውን ያስቀየም ነው። አሁን ግን አጠጋግተንም ይሆን ተቀብለናል ይዘናልና ይቅርታ አድርጉልኝ። ሌላ ጉዳይ ከሌለን ይሄዳሉ። በዚህ መሰረት ተመልሰው ይሄዱ። በልጅነታቸውም ጀምሮ በሙያቸው ሲያገለግሉ እንደነበሩ፣ በፖለቲካውም የፓርላማ አባል ሆኖ ለአዊ ዞን በተለይ በጣም አሲዳማነት የተጠቀውን ማህበረሰብ እንደሆነና በዛ በወቅቱ በነበሩ የሀገሪቱ መሪ ሁሉ ይህን አካባቢ በተለየ ሁኔታ በግብርና ዘር እንዲደገፉ ያደረጉ የምስክር ወረቀት ሁሉ ያስወሰኑበትን ሁሉ አንዳንድ ያሳዩናል። እንደዚያ ሲያደርጉ እንደነበር ብን አሁን ጭምር ትልቅ የአገር ሽማግሌ የሆነው ይህን ፖለቲካው ላይ አሁን ጭምር ማለት ነው ትልቅ እየሰሩ ያሉ አባት በአመራሩን እንደ እንትን ያለውን በቃ በማስማማት በኩል ደፋር ናቸው። ይ የታያቸውን በመናገር በማለት ምንም ምንት የሚሉት ነገር የለም። ከፈለጉ የዩኒቨርሲቲ ፕሬዚዳንቱ ሳይቀር በቃ ይህን መስራት አለባቸው ብሎ በመናገር ምንም ችግር የለባቸው። ወደ ፓርላማ አባል ሆኖ ለሀገር ለወገን የሚጠቅም ነገሮች ሁሉ የዚህ የወጃም ልጅ የአገው ልጅ ስራ እንዲያገኝ በስራ ደረጃ እንዲያድግ ጥረት እያደረገ መልካም ስራ ጀምሮ ነበረ። በማዕከል ላይ የኃይለ ሥላሴ ስርዓት ወደቀ። እሱን ፓርላማውን ፈረስ። ሲፈርስ እሱ የእሱን ስራ ጥራትና ትጋቱን የሚያውቅ ህዝብ መስሪያ ቤቱም ያውቀዋል፣ ያንከሻ ወረዳ አስተዳዳሪ ያደረጉት ነጋለኛል። ቀጥሎ ደግሞ እንደገና ከዚህ አንስተው የዳንግላ ከተማ የአውራጃው ከተማ የመሪ ማዘጋጃ ቤት ኃላፊ አደረጉት። እንዲህ የሆነ በሚሰራበት ጊዜ የጎጃም ጠቅላይ ግዛት ጠቅላይ ገዢ ነው የሚባለው፣ እዚያን ጊዜ አቶ አጥናፉ ታሪኩ የሚባሉ ነበሩ። የልጁን ስራ በቅርብ ይከታተሉ ነበረ። እሳቸው ጎጃምን ለቀው ወደ አዲስ አበባ ሲሄዱ እሱንም ይዘውት ሄዱና በአዲስ አበባ ውስጥ የሆነ ስራ አስገቡት። ከፍተኛ ስራ ሰጠው። እዚያ እየሰራ ሳለ እኔም ከወረዳ ወረዳ አውራጃ ወደ አውራጃ እየተዘዋወሩ ተለያየን። እዚያ ወዲህ እኔም ጡረታ ሆኜ እሱም ጡረታ ሆነን ተገናኘን። ባገው ምድር ውስጥ ባንጃና አንከሻ ወረዳዎች ባገው ምድር ውስጥ ካሉት ወረዳዎች አንከሻና ባንጃ መሬቱ የተራቆጠ ውርጭም እህሉን አዝመራውን የሚበላ በመሆኑ አዝመራውን ውርጭ የበላውን እንኳ ሲበሉ ከብቶች እየጨነገፉ እየሞቱ ስለሆነ ይህ በልዩ ሁኔታ ታይቶ ችግሩ እንዲፈታ መመሪያ ይሰጥልኝ ብዬ ለምክር ቤቱ አቀረብሁኝ። ምክር ቤቱ ለአገር አስተዳደር ሚኒስቴር ደብዳቤ ጻፈ። በዚህ መሰረት በሂደት ላይ ያለ ምክር ቤቱ ተቋረጠ። አሁን ወደ ከብት ርባታው ገብቼ የአካባቢውን ችግር ለመፍታት ያቀድኩትና ያሄድኩትም አንደኛው ለተ ለመመለስ ነው። ሁለተኛ የዚህን ዞን ኢኮኖሚ መሰረት ሊፈታው የሚችል አዝሪት ሳይሆን የእንስሳት ሀብት ውጤት መሆኑን በእርግጠኝነት በእርግጠኝነት ዩኒቨርስቲው ጋርም ተነጋግረናል፣ ተማምንናል። ስታስቲካዊ ዳታ ጭምር ሰት ያን ለመቀየር የከብት እርባታ አቋቁም ያለውኝ የከብት እርባታው ላይም ደግሞ ዘመናዊው ዘር ማዳቀሉ ስራ ብዙውን ጊዜ አስተማማኝም አይደለም። በተለያዩ ቴክኒካል ተግባሮች ያንን ለማስወገድና የህብረተሰቡን ኢኮኖሚያዊ ኑሮ ለመቀየር ከዚቹ ከብት እርባታ ላይ የሚወለዱ ወንድ ጥጆችን እየሰጠው በአብዛኛው ሳት ማዳንጊያ አሁን በከፊል ወይም አምሳ ፐርሰንት ማለት ይቻላል። ዲቃላ ከብት በሙሉ ሱርታ፣ ጋጋስታ፣ ዣንጉታ፣ ጎዳ፣ ኳንቻ፣ ጎመርታ እነዚህ ሁሉ አድዬ አሁን በከፍተኛ ደረጃ ዲቃላ ከብቶች አሏቸው። ሰሞኑንም ላዘናና ለችጓሊ አለማቻ ከተማ ሁለት ሁለት መቶ ፐርሰንት የሆኑ ጥጆችን ሰጥቻለሁ። አባነጋልኝን ያው ከ2011 ጀምሮ በዚህ ፋርም ላይ ትልቅ ስራ እየሰሩ እኛም እየደገፍናቸው ብዙ አርቢዎችን ጭምር እዚህ ላይ ነው የምናስተምርባቸው። እና 2011 ጀምሮ የምናውቃቸው ትልቅ አባት ለከተማችንም ወተት ሀብት ልማት ላይ ለማዘመን ትልቅ አርአያ የሚሆኑ ለእኛ ለዚህ አካባቢ ፋርሞች ጭምር በተመጣጣኝ ዋጋ ጊደሮችን በመስጠት ወይፈኖችን ደግሞ እንዲሁ ለገጠር ራቅ ላሉ አካባቢዎች ድቀላ አገልግሎት በማይደርስባቸው አካባቢዎች ላይ በነፃ በማሰራጨት ይታወቃሉ። በዚህ አመት እንኳ ኮንፈረንስ ነበር፣ ባለፈ አዘና ሂደን ከአዘና ሲሄዱ ምንም የተሻሻለ ዝርያ የለም አላዩ እና እዚህ ላይ ዝርያ ላይ አልተሻሻለም በማለት ሁለት ወይፈኖችን አውጠው ሰጠዋል በነፃ ለኮንፈረንስ ደሆነ አዲስ ቀዳም ጭጓሌ። እንደዚህ ራቅ ያለ ቦታ ድቀላ አገልግሎት በማይደርስባቸው አካባቢ ሁለት ፈሪዎችን ሰጠዋል። ከዚያ በፊት እንዲሁ ራሴ ዝም ብዬ ነበር እየጎተትኩ ምሰጥ ነበር። አሁን ሰሞኑን ግን እዚህ የእንስሳት ሀብትም የከተማውም በመንግስት ደረጃ እውቅና ተሰጥቶት እኛም ልንከታተል በምንችልበት ሁኔታ ካልሆናሉኝ ደስ እንዳላችሁ ብዬ በእነሱ አማካኝነት አራት ወንድ ጥጆች ለዝርያ ሕክምና በማይደርስበት ዝርያ ማዳቀል የማይችልበት ቦታ ላይ በተለይ ውሳ መሬቱም የተራቆጠ በመሆኑ ያንን መቀየር የሚቻለው በእንስሳት ሀብት ስለሆነ ይሄን አድርግ ያለሁኝ እና መጀመሪያም ወደዚህ እንስሳት እርባታ ስገባ በከፍተኛ ደረጃ በጣም ዘመናዊ በሆነ መልኩ ዞኑን መቀየር የሚቻልበት እቅድ ይዤ ነው የመጣሁትኝ እና ውለታዬንም ለመመለስ በልጅነቴ በመላ ኢትዮጵያ ትንሹ ፓርላማ በ24 ዓመት ዕድሜው የተመረጥኩ እኔ ነኝ። ሳንቲም ሳይኖረኝ ጠጅ ሳይኖረኝ ሳልጋብዝ በፓርቲ ሳልታጀብ ያን ውለታ የወለልልኝን ህዝብ መመለስ አለብኝ ብዬ እዚህ ኩበት እያራገሁ መኖሪያ ቤትም ሳይኖረኝ ያው ማድረግ የሚገባኝን ነገር እየታደኩ ያለሁት። አባ ነጋልኝ ያው በዚህ ዘርፍ ላይ በእውቀታቸውን በቃ ስባለሙያ የሚላቸውን በመቀበል በኩል ጥሩ እንትን ናቸው። የሚያመጧቸው ዝርያ ጭምር አሁን የተሻሉ ዝርያ ያላቸውን ላሞች ነው። እና ከአመጋገብ ከምን እያንዳንዱ ነገር ግን እኛ እዚህ አካባቢ ላይ ያለውን አርቢ በቀላሉ እንዲያስተምሩልን ከኛ በላይ በተግባር እንዲያስተምሩልን የምናደርጋቸው አባት ናቸው። እዚህ የወተት ትምህርት ቤት አንድ አለን። ሀያ አርቢዎች በየወሩ የሚወያዩበት እና ከእሱ ቤት ነው እዚህ በየወሩ በሀያ አንድ በሀያ አንድ የእርስ በርሳቸው የሚማማሩበት አንዱ የትምህርት ቤት እንትናችን የእሳቸው ፋርማ። ከዚሁ ከህዝብ ጋር ከሀገር ጥቅም ጋር በተመሰረተ የተነሱ ጉዳዮች ነበሩ። ለምሳሌ የዳንጉር ወሰን ወረዳ ገዥ ሁኜ ተሾሚ እዚሁም በተለያዩ ቦታዎች ላይ ሰርቻለሁ። በእርግጥ ዳንጉር ወሰን ወረዳ ገዥ ሁኝ በተሾሙች ጊዜ መተከል ውስጥ አሁን ሂዳሴው ግድብ ባለበት አካባቢ ላይ ማለት ነው በቀጥታ ከዚህ ከካር ተራራ ወይንም ከማንዱራ ከግልገል በለስና ከትልቁ በለስ ጀምሮ በቀጥታ ሂዶ ኦሜድላ፣ ግርማዊ ቀዳማዊ ኃይለ ሥላሴ ከሱዳን ወደ ኢትዮጵያ በድል አድራጊነት ሲመጡ አይማ ወንዝ በስተ ሰሜን ምዕራብ በኩል አለ። ከሃይማ ወንዝ ትንሽ ወጣ ብሎ ትልቅ ዛፍ አለ። እዛ ላይ ቀዳማዊ ኃይለ ሥላሴ በር ተብሎ ዛፉ ተቀርጿል። ምናልባት አሁን ድረስ ካለ በጣም ታምር ነው። እና እዚያ ድረስ ነበር ማስተዳደር የነበረና ጉምዞች ትላልቅ ነባር ሽማግሌዎች ጋር አቦዠዴም ስኳርም፣ ዱቄትም ይዤ ሄድ ነበርና እኛ በተፈጥሮ አላህ ነው የሚሉት። እነሱ ስላሞች ናቸው በአብዛኛው። አላህ ሲፈጥረው የኢትዮጵያን መሬት በእጽዋት በዛፍ ከልሎታል። ከእኛ ድንበር ላይ አንድ ስንዝር እንኳ ሲወጣ የሱዳን መሬት አንድም እንኳ ችግኝ ዛፍ ያለበት የለም። ይህ በእግዚአብሔር ተወሰነ ነው። የእኛ ድንበር ኢትዮጵያና ሱዳን በእግዚአብሔር ተወሰነ የተለየ ነው ይሉ ነበር እና እኛ ዲሞት ፈራችን በልሽጋችን ሳይተረተርና ሳይጠፋ የኢትዮጵያን ድንበር ማንም አይነካትም። እናንተ ነጮች ናችሁ፣ ቀዮች ናችሁ የችግሩ ምንጮች እንጂ ኢትዮጵያን የሚደፍራት ማንም የለም ይሉኝ ነበር። ከግርማዊ ቀዳማዊ ኀይለ ሥላሴ ዘመነ መንግስት ጀምሮ እስካሁን ድረስ ባለው መንግስታት የተረጋጋ ኑሮም ቤትም አልነበረኝም። አንዷ የመጀመሪያ ልጄ መሰረትም ትባል እዚህ ዞኑ አስተዳደር ስራና ሠራተኛ ምናምን የሚባለው ውስጥ እንደምትሠራ ነው የማውቀው። አንዷ ካናዳ የፕሮፌሰር ጋሻው ታደሰ ሚስት ነች። ሶስት ወንድ ልጆች ወልዳለች። ሶስቱም ኮሌጅ ናቸው። አንዱ ደግሞ አሁን ካሊፎርኒያ ነው ያለው። ሁለት ልጆች ወልደዋል። በተለያዩ ትምርቶችም ስራዎችም ኑሮውን እንትን ይላል። አዲስ አበባ ውስጥ ወደ አንድ ሶስት ቤቶች ገዝቷል ወይም ሰርቷል። አንዱ አብርሃም ነጋልኝ ይባላል። የኢትዮጵያ አየር መንገድ ፓይሌት ነው። በ26 ዓመቱ ነው በረራ የጀመረው። አሁን ኤክስፔሪየንሱን አሳድጎ ወደ አውሮፓ እየሄደ ነው ያለው። አንዱ ያዕቆብ ነው፣ አንዱ ዘካሪያስ ነው። ትንሿ ነው ናሆሚን ነች እንደው አሁን የ17 ዓመቱ ነው። አስራ ሁለተኛ ክፍል ዘንድሮ ይፈተናል። እንኳን ልጆቹን የሀገርን ልጆች ያሳድጋል። እንደው ስምረት ያለው ስራ ለሀገር ለወገን የሚጠቅም ስራ እንደሰራ ነው ያለው። ዓላማው ይኸው ነው። የግል የራሴን የሚለው ነገር የለም። ለሀገር ለወገን ለመንግስት ለታሪክ የተመቸ ልጅ ስለሆነ ልጆቹንም አሳድገ ለውጭ ሀገርም አድርሷል። እዚህም ያው እንደምታዩት በግብርና በከብት እርባታ እንደዚህ ገብቶ የተሰማርቶ ህዝብን በሚጠቅም ስራ ከህፃንነት ጀምሮ ህዝብን በሚጠቅም ስራ ሲሰለፍ ነው ማውቁ። አሁን ልጆቻቸው እንግዲህ ትልቅ አባት ናቸው፣ ያው ውጭ አገር ጭምር አስተምረው ጥሩ ደረጃ ላይ ያሉ ቀጣይ ለዚች ሀገርም በተለያዩ ህ በእንስሳት ዘርፍ ላይ ትልቅ ስራ ለመስራት ፍላጎት ያላቸው ልጆች እንዳሉ በተደጋጋሚ ፕሮጀክት በማቅረብ ምን በማለት እሳቸው ወደኛ ይዘው ስለሚመጡ እንትን ቢል ለከተማው አስተማሪ የሆነ ነገር በተለይ እንስሳት ዘርፍ ላይ እጅግ ዘመናዊ የሆነ ፋርም ከፍተው ሞል ማቀነባበሪያ ጭምር የምን አንትን አድርገው የመስራት ፍላጎት እንዳላቸው ልጆቻቸው በተደጋጋሚ የዚህ ፍላጎት እንዳላቸው ያወሩናል። ቦታው አሁን ጊዜያዊ ነው። እንደፈለጉ የሚገነቡበት እንትን ይሉበት አይደለም። የአጭር ጊዜ ሊዝ ነው። በእንስሳት ዘርፍ ደግሞ በኢንቨስትመንት ተፈቅዶ ቦታ ይሰጣል ነበረ እና አሁን ይህ ጊዜ ገደብ አጭር ስለሆነ ተነስ ሲባሉ ገንብተው የተለያየ ነገር ለማድረግ ስለተቸገሩ አሁን በአዲስ ያው ክልሉ መንግስትም ይህን የእንስሳትን ዘርፍ ላይ በኢንቨስትመንት ቦታ እንዲሰጥ በተደጋጋሚ ክልል ድረስ ሄደው እንትን ብለዋል። እናገኘው ተሻገር ባሉበት ጊዜ ጭምር አቅርበው እነሱ ፕሮሚስ ገብተውላቸው አሁን ላይ ክልሉም ለዚህ ለኢንቨስትመንት ለእንስሳት ሀብትም ልክ እንደ ሌሎች ማኑፋክቸሪንግ ላሉ ዘርፎች ቦታ እንዲፈቀድ ካስደረጉ ሰዎች አንዷቸው አባነጋልኝ ናቸው እና እናሱ ምን አሁን ያው ኢንቨስት ቦታ አሁን በዛ መንገድ ለማግኘት በአዲስ ፕሮጀክት አቅርበው ጠይቀዋል። መንግስት ስራ የወጣሁት እዚህ ወረቀትም አለ እንዲሁ ዝም ብለው ከመሬት ተነስተው ምንድን ነው እኔ ግምገማን ስርዓት በሌለው ስለሄዱና ለእድገትም ለሰላምም ለአንድነትም የማይጠቅም በመሆኑ በስብሰባ አቃወም ነበር። ከግምገማ ይልቅ በመንግስት ሰራተኞች መመሪያ በኤፊሽንሲ ከዘጠኝ ወር በኋላ የማይጠቅምና የማያዋጣ ሰራተኛ ካለ በኤፊሽንሲ አለቃው ማስወጣት ይችላል። በተረፈ ሎየሩንም ዶክተሩንም ኢንጂነሩንም ተላላኪና ዘበኛ፣ ሌላውም ሰው እየገመገመ አገር አፍራሽ ነው፣ እድገታችን ይቃጭጫዋል በሚል ወደ ስድስት ዓመት እየተሟገጥኳቸው አስቆሙትኝ። ከዚያ በኋላ የሰራተኛ ማህበራዊ አለኝ እኔ። ትምህርት ሚኒስቴርም፣ ጤና ሚኒስቴርም ቢሮዎችን ሰብስበው እንደዚህ አይነት ሲያደርጉ ዝም እየቆየው መጨረሻ አቅርቤ አፈረስኩ። ከዚያ በኋላ ያው ያለፈውን ስርዓት የሚያራምድ በአዲሱ ዴሞክራሲ የማይምን አምባገነን ነው እና ጥሮ ተመውጣት አለበት ብለው ጻፉልኝ። ጋፍቴ ሥላሴ ሦስት ሳምንት መጥቼ ሱባኤ ይገባው እዚ ዳሞት ውስጥ ከዚያ በኋላ ተመልሽ ሄድ ተፈራዋሉ ዋላ አገኘሁትኝ ደብዳቤ ጽፌ ይሄ እኔ የተሰጠኝ ጽሁፍ በኢትዮጵያ ውስጥ ያለ ህግ አያካትትም። እኔ አምባገነን አይደለሁኝም፣ ተራ ሰራተኛ ባለሙያ ነኝ። ይህን ያካትታል የምትሉት ህግ ካለ ከጥፋቴ ጋር ለህግ ልቅረብ፣ ያለዛ ወደ ስራ መልሱኝ አልኩኝ። እናንተስ ፍቅረ ሥላሴ ሲያባር አልነበረ? በቅላጭ ወረቀት አለ። ያንማ እናንተም ተዋግታቸው የኢትዮጵያ ህዝብም አብሮ ተደምሮ አልቅሶ ተወግዷል። ወደዚያ መመለስ ፈለጋችሁ ወይ ስል ተደንቆ ወደ ስራዬ እንድመለስ አዘዘ። ተመልሼም ብዙ ታምር ስራ አሳየውኝ። ከዚያ በኋላ አሁን ማመልከቻ ጽፌ እንደ አጋጣሚ 25 ዓመት በላይ አገልግሎት እና 5 ዓመት እድሜዋ ራሷ ላይ ስለነበረች በነበረው ህግ መሰረት ወደ ጥሮታ እንደ ወጣ ጠየቁ። ያን ጊዜ ከ980 ብር ደሞዝ 417 ብር ልጄ ወጣሁኝ። አሁን ስትንፏቀቅ ስትንፏቀቅ ላድርግሽ 3700 ደርሳለች። ከህፃነት ጀምሮ ህዝብን በሚጠቅም ስራ ሲሰለፍ ነው የማወቅ እኮ። እግዚአብሔር ይስጥልኝ።